በርዜና የልጅ ያሱ ኮር ሃዶች በጥምረት በርካታ የጠላት ኃይል በመደምሰስ ከ30 በላይ ዙፋን ጠባቂ ሰራዊትና 45 ክላሽ በማማረግ ታላቅ ድል ተጎናጸፉ። በሌላ በኩልም የአፋ በአ ሰሜን አማራ ቀጠና በላይ እዝ ሜጀር ጄኔራሉ ባንታባተ አንደኛ ኮር ጉና ክፍለ ጦር እስቴ ደንሳ ብርጌድና ስማዳ ሀገረ ቢዘን ብርጌድ በእስቴ መካነ ኢየሱስ ከተማን ሙሉ በሙሉ ተቆጣጠረ። መረጃውንም ከግንባር በስፋት ይዘነዋል። ተሰሙታላችሁ። አፋድ ሸዋ ጠቅላይ ግዛት እዝ የአባት አርበኞች ፋኖ ጦር የአጋም በርቃኞች ደብረ ሲና ከተማ ልዩ ቦታው ደብረ መዓዛ ቀበሌ ዘልቀው በመግባት አራት የሚደርሱ የብልጽግና ካድሬዎችን መያዛቸው ተሰማ። መረጃውንም ከግንባር ይዘነዋል፣ ታደምጡታላችሁ። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን አድማጭ ተከታታዮቻችን በያላችሁበት የዓለም ዳርቻ ሰላምታችን ይድረስ። ያለን አሁን ለሰዓቱ መደመጥ ያለባቸውን አጫጭርና ወቅታዊ መረጃዎችን ይዘን ቀረበናል ይሆናል። ለቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ እንዲሁም ቪዲዮ ላይክ እና ሼር በማድረግ ቤተሰብ እንድትሆኑ በአክብሮት የጠየቅን ወደ መረጃዎቹም እናልፋለን። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ሆኖ የልጅያ ስኮር አህዶች በጥምረት በርካታ የጠላት ኃይል በመደምሰስ ከ30 በላይ ዙፋን ጠባቂ ሰራዊትና 45 ክላሽ በመማረክ ታላቅ ድል ተጎናጸፉ። የልጅያ ስኮር ጥቅምት 8 በትላንትና ሁለትም ከጠዋቱ 11 ሰዓት እስከ ቀኑ 5 ሰዓት በሰሜን ወሎ ዞን ሀብሩ ወረዳ በወርጊሲያ አካባቢ አ ባሰል ወረዳ ውጫሌ ጨፌ ጨፌና ወርቃሪያ እስከ ከኩታበር ወረዳ ተጋርሎ በማድረግ ታላቅ ድል አስመዘገበ። በዚህ የውጊያ ግንባር በሰሜን ወሎ ዞን ሀብር ወረዳ ውርጊሳና አካባቢ በራሳሌ ክፍለ ስር የምትገኘው አራተኛ ሻለቃና በራምቦ ክፍለ ጦር ስር የሚገኙት ሻለቃ አንድና ሻለቃ ሁለት በመሆን በውርጌሳና አካባቢው ያሉትን ተራሮች ተብትቦ ይዞ የነበረውን የ የአስራአንደኛ እዝ አካላት ላይ በተደረገው የማጥቃት እርምጃ ገሚሱ ሲገደል፣ ገሚሱ ደግሞ እጅም ሰጥቷል። የአካባቢው ነዋሪ እንዳሉት በተደረገ ውጊያ መከላከያ ላይ ከፍተኛ ኪሳራ እንደደረሰበት የአይን ምስክርነታቸውን ሰጥተዋል። በዚህ ግንባር ብቻ የሞተ የጠላት ወታደር በርካታ ሲሆን ምርኮኛ 30፣ የተማረከ ክላሽ ብዛት 45፣ የወገብ ትጥቅ 42፣ ቦምብ 74፣ የብሬን ተተኳሽ 1417፣ የክላሽ ተተኳሽ 3375፣ መገናኛ ሬዲዮ አንድ የዝናብ ልብስ ሬንኮት 27 በመማረክ ውጊያው ተቋጭተዋል። ሁለተኛ ግንባሩ ጫሌ ከተማ ላይ የነበረ ሲሆን የአምባሰል ወረዳ ና ዋና መቀመጫ የሆነችው ውጫሌ ላይ ወፍ ሲሰበር ጭምር ሲደነብር ውሎ የሚያድረውና ከተማዋን ለመያዝ በተደረገ የተኩስ ልውውጥ በልጅ ያሶኮር አመራሩን የተነጠቀው ዝግንትል ወታደር ነፍስ ግቢ ነፍስ ውጭ አይነት ውሎ እንደዋለና ብዙ የሰራዊት አባል በፋኖ ጥይት ሰለባ እንደሆነ የውጫሌ ነዋሪና የራስ አሊ ክፍለ ጦር አካል የሆነችው ሁለተኛ ሻለቃ ተዋጊዎች የውጊያ ምስክርነታቸውን ሰጥተዋል። ሶስተኛው ግንባር ከአምባሰል ወረዳ እስከ ኩታበር የተዘረጋው ግንባር ሲሆን ከሐይቅ አቅጣጫ የውጭ የጠላት ኃይል ለማገዝና ማርጌ ለመግባት የመጣውን የመከላከያ ኮማንድ ጦር የቤት አማራ ክፍለ ጦር ፋሲል ሻለቃ፣ ቤት አማራ ክፍለ ጦር ቃኝ ጋር በመሆን ወደ ውጫሌ ለመሄድ ያሰበውን የጠላት ጦር ጨፌ ላይ አይቀጡ ቅጣት በመቅጣት ከ20 በላይ ቁስለኛ፣ ከ15 በላይ ሙት ይዞ ሐይቅ ሲገባ ከደሴ በኩታበር አድርጎ ወደ ማርጌ ለመግባት ያሰበው የጠላት ጦር ወርቃያ ላይ በራምቦ ክፍለ ጦር አራተኛ ሻለቃ ተመክቶ ተመልሰዋል። በተደረገ ውጊያ በጉበላፍቶ ወረዳ ሀራ ከተማ ተጸንሶ እዛ አውሃራ ከተማ የተወለደውን የመከላከያ ሰራዊት አስራ አንደኛ እዝ ዳርዴ እንኳን ብሎ ሳይጨርስ አብሩና አምባሰል ራያና የጁ ቅርጥፍ አድርገው መብላት የለመዱት የምኒልክ ልጆች አሁንም የልመዳቸውን በመወጣት የጥላትን ጦር ዶጋመድ እያደረጉት ይገኛል። በተለይ ሰሞኑን የአማራን ህዝብ አንገት ለማስደፋት በማሰብና ትግሉን በሰራዊት መግዳትና መማረክ ከፍተኛ ኪሳራ ውስጥ የገባው መንግስት የፋኑን ትግል ሀዲድ ለማሳየትና የተማረኩ ሰራዊት ላይ እርምጃ እንዲወስድባቸው ያላቸው መገፋፋትን መሰረት ያደረገ የጭካኔ በትር በእህቶቻችን ላይ ቢያሳርፍም እኛ አማራዎች የአያት ቅድማያቶቻችን ልጆች ስለሆንን ወደ ግራም ይሁን ወደ ቀኝ አንድም ኢንች ዝንፍ ሳንን ለተነሳንለት አላማ ከታን ለምነው ትልቅ ላይ እንገኛለን። ስለሆነም የማረክነውን አለም አቀፍ የምርኮ ህግ በሚፈቅደው መሰረት በመያዝ የመንግስት ምቾት ከንቱ በማድረግ ትግላችንን አጠናክረን የቀጠለን እንደሆነ የዛሬው የምርኮ አያያዛችን ወታደራዊ ስነምግባራችን ምን ያክል የተገራ እንደሆነ ማሳያ ነው። መጽሐፍ ንጉስ ወታደሩ ብዛት አይድንም ይላልና የብልጽግና ስርዓት ላይ እየሆነ ያለው መጽሐፍ በሚለው ልክ ስለሆነ የመከላከያ ሰራዊት አባላት ሚሊሻ፣ ድማብተና ና ፖሊስ አማራ ላይ የሚደረገውን የግፍ ግፍ ተመልክታችሁ ፋኖ እንድትቀላቀሉ ስንል የተለመደ ጥሪያችንን እናስተላልፋለን። በአፋ በአ ሚኒሊክዝ ልጅ ያስኮር ህዝብ ግንኙነት መምሪያ መረጃችን የቀጠለ ሲሆን፣ በሌላ በኩልም የአፋ በአ ሰሜን አማራ ቀጠና በላይ እዝ ሜጀር ጄኔራል ኦባንታባተ አንደኛ ኮር ጉና ክፍለ ጦር ስቴዴንስ አብርጌድ እና ሰማዳ ሀገር ተረቢዝ ዘን ብርጌድ በእስቴ መካነ እየሱስ ከተማን ሙሉ በሙሉ ተቆጣጠረ። ከባድ ውጊያ እየተደረገ ሲሆን ጠላት ወደ ደብረ ታቦር ግሪያው ጭኝ ብሩጫውን ተያይዞታል። በአገዛዙ ፋኖናችሁ የተባሉ የታጎሩ እስረኞችም ተለቀዋል። በርካታ የአገዛዙ አራጅ ሰራዊት ተደምስሷል። እስካሁን በርከት ያሉ የቡድን መሳሪያና የነፍስ ወከፍ ክላሽም ተማርከዋል። ይህ እንዲህ እንዳለ በሌላ መረጃችንም የአባ ገስጥ ልጆች በአገዛዙ ኃይል ላይ የደፈጣ ጥቃት መፈጸማቸውን ራስ አበበ አረጋይ ክፍለ ጦር አስታወቀ። በትላንትና ቀዳሚ አንድ ሰዓት ላይ በአገዛዝ ወንበር አስጠባቂ አራዊ ሰራዊት ላይ የአባገስጥ ልጆች ጀግናው ራስ አበባ አረጋይ ክፍለ ጦር የተሳካ ደፈጣ ጥቃት በመፈጸም በአንድ አይሱዚ መኪና የተጫነ ሰራዊት ሙሉ በሙሉ ከጥቅም ውጪ ማድረጋቸውን ክፍለ ጦሩ አስታወቀ። በሸዋ ጠቅላይ ግዛት መርሃ ቤት ያውራጃ፣ እንሳሮና ዋዩ ወረዳ በቅርብ ርቀት ላይ በምትገኘው ወቀሎ ቀበሌ በአላይድ ብርጭቆ ፋብሪካ አካባቢ የአፋር ሸዋ ጠቅላይ ግዛት እዝ የራስ አበባ አረጋይ ክፍለ ጦር ቃኞች የአገዛዞን ሰው በላ ወታደር ጭኖ በ የሚጓዝ አይሱዚ መኪና ላይ ባደረሱበት መብረቃዊ ጥቃት ከፍተኛ ጉዳት አድርሰውበታል። የዛሬውን የደፈጣ ጥቃት ለየት የሚያደርገው ራሱን የሀገር መከላከያ ሰራዊት ብሎ የሚጠራው የብልጽግናው ዙፋን አስጠባቂ ወደ ደብረ ብርሃንና ወደ አዲስ አበባ መገንጠያ አካባቢ ደፈጣ ይዞ ከነበረበት ወደ እንሳሩ ለሚ ከተማ ሲመለስ በክፍለ ጦሩ ቀኞች የተሳካ የደፈጣ ጥቃት በመፈፀሙ ወታደሩ ያለበት መኪና ወዲያውኑ ሲገለበጥ በቅጽበት መብረቃዊ ጥቃት መፈፀሙን ክፍለ ጦሩ አስታውቋል። የተቀጠለ ሲሆን በሌላ በኩልም ባለቤቱን በጥይት ገድሎ ከአረመኔው ስርዓት ጋርም ተቀላቀለ። አፋ አምራ አማራ ቀጠና ቴዎድሮስ እስ ራስ ቢትወደድ መንገሻ ቲከማ አምስተኛ ክፍለ ጦር ጥቅምት ስምንት ሁለተኛ ወር ሁለት ሺ አስራ ስምንት ዓ.ም በትናንትናው ሽታዋ ስረስ የተባለው ግለሰብ ሰርታ ዳሪ ልጅ አሳዳጊ የሆነችውን ሚስቱን ለጠላት በተቀበለው መሳሪያ ገድሏት ወደ ሸንዴ ከተማ በመጓዝ የአረመኔው ስርዓትን ተቀላቅሏል። ይህ ግለሰብ በፋኖነት ስም እየተንቀሳቀሰ የቆየ ቢሆንም የባለቤቱን ነፍስ ስላጠፋ ፋኖ ቢ ይዘው የሚጠየቅበት ሲሆን አማራን ለማውደም ከተሰማራው ከጡት ቆራጭ ስርዓት ጋር በመቀላቀል ይህ አሸባሪ ስርዓት አቀባበል አድርጎ ተቀብሎታል። የአረመኔው ስርዓት ንጹሐንን መግደል እንቅልፍ ያጣበት ተግባሩ አቶ ሽታው አስረስ የልጅ አሳዳጊዋን ሴት ህይወት በመንጠቅ የስርዓቱን ህልብ እውን አድርጓል። ይህ አረመኔ ስርዓት ነፍሰ ገዳይን፣ ሌባን እና የከተማ ዱርዬዎችን በመሰብሰብ በንጹሀን ነዋሪዎች ላይ አያሌ ግፍና ሰቆቃዎችን እየፈጸመ ይገኛል ሲል የወንበርማ ብርጌድ ህዝበ ግንኙነት ኃላፊ

አድማጮቻችን መረጃችን አሁንም የቀጠለ ሲሆን ከውጭ ወደ አገኘናቸው መረዶችም ስናቀና በዩናይትድ ስቴትስ በሚገኙ ከተሞች የፕሬዚዳንት ዶናልድ ትራምፕን ፖሊስ በመቃወም በርካታ ህዝብም ሰልፍ ወጣ። ተቃዋሚ ሰልፈኞች አደባባይ ከወጡባቸው ከተሞች መካከል ኒውዮርክ፣ ዋሽንግተን ዲሲ፣ ቺካጎ፣ ማያም እና ሎስ አንጀለስ ይገኙበታል። በኒውዮርክ ከተማ በዝነኛው ታይምስ ስኩዌር የተካሄደው የተቃውሞ ሰልፍ ቅዳሜ ጠዋት የተጀመረ ሲሆን በሺዎች የሚቆጠሩ ሰዎችም ተቀላቅለውለታል። አውራ ጎደናዎችና የባቡር ትራንስፖርት መሳፈሪያ ስፍራዎች መፎክር በያዙ የተቃዋሚ ሰልፈኞችም ተጥለቅልቀው ነበር። ተቃዋሚዎቹ ከያዛቸው መፎክሮች መካከል ዲሞክራሲ እንጂ ንጉሳዊ አስተዳደር አንፈልግም እና ህገወጥ መንግስቱ አማራጭ አይደለም የሚል ይገኙበታል። ከሰልፉ በፊት የትራምፕ አጋሮች ተቃዋሚዎቹን የግራ ክንፍ እንቅስቃሴ ከሆነው አንቲፍ ጋር ግንኙነት አላቸው ሲሉ ከሰዋቸዋል። አክለው ለአሜሪካ ጥላቸው ያላቸው ሰልፍ ሲሉም አውግዘውታል። ቅዳሜ ዕለት የተካሄደው የተቃውሞው ሰልፍ አስተባ ተባባሪዎችና የታደሙ ሰልፈኞች ዝግጅት ሰላማዊ ነበር ሲሉ ተናግረዋል። ኖኪንግስ በመባል የተሰየመው የተቃውሞ ሰልፍ አስተባባሪዎች በድረገጻቸው ላይ ዋናው መርህ ምንም ሁከት የሌለበት ትዕይንት ህዝብ ማካሄድ መሆኑን የገለጸ ሲሆን ተሳታፊዎቹም ሊኖር ከሚችሉ ትንኮሳ ሁሉ ራሳቸውን እንዲርቁ አሳስበዋል። በኒውዮርክ በሰልፉ ላይ የተሳተፉ የተወሰኑ ሰዎች ዲሞክራሲ እንደዚህ ነው የሚል ዝማሬ ያሰሙ ነበር። የሄሊኮፕተሮች እና ሰው አልባ አውሮፕላኖች በሰልፈኞች ላይ ሲያንዣብቡ ፖሊሶቹም የመንገዱን ዳር ይዘው ቆመው ነበር። የኒውዮርክ ፖሊስ በአምስቱም የከተ የከተማ አውራጃዎች ከአንድ ሺ ከመቶ ሺ በላይ ሰዎች በሰላማዊ መንገድ ተቃውሟቸውን ለማሰማት መሰባሰባቸውን እና ከተቃውሞ ጋር በተያያዘ ምንም አይነት ችግር እንዳልተፈጠረ ገልጸዋል። በታይምስ ስኩዌር አንድ የፖሊስ መኮንን ከሀያ ሺህ በላይ የተቃዋሚ ሰልፈኞች በሰባተኛ ጎዳና ላይ መታየታቸውን ግምቱን አስቀምጠዋል። ጋዜጠኛው ቤት ሳዝሎፍ በኒውዮርክ ሳዝሎፍ በኒውዮርክ የተካሄደውን የተቃውሞ ሰልፍ የተቀላቀለችው አሁን ባለው መንግስት ስለተቆጣችና እየሆነ ያለው ስለሚያስጨንቃት እንደሆነ ተናግራል ተገለጸች። የትራምፕ አስተዳደር ወደ ፋሺዝም እና ወደ አምባገነን መንግስት እያመራ ነው ስትልም ሁኔታውንም ገልጻለች። ስለ ኒውዮርክ ከተማ በጣም እጨነቃለሁ የምትለው ጋዜጠኛዋ ከብዙና ከብዙ ሰዎች ጋር እዚህ መሆኔ ተስፋ ይሰጠኛል ብላለች። ባለፈው ዓመት ጥር ወር ላይ ወደ ዋይት ሀውስ በድጋሚ የመጡ ትራምፕ የፕሬዚዳንታዊ ነስልጠናቸውን ወሰን በማስፋፋት የፌዴራል መንግስትን አንዳንድ ክፍሎች ለማፍረስና የብሔራዊ ዘብ ወታደሮችን ወደ አሜሪካ ከተሞች በማሰማራት ከግዛት አስተዳዳሪዎች ተቃውሞ ገጥሟቸዋል። የአስተዳደሩ ከፍተኛ የህግ አስፈጻሚ አካላት ጠላቶች የሚሏቸው ለፍርድ እንዲያቀርቡ ጠይቀዋል። ፕሬዚዳንቱ የወሰዱት እርምጃ በችግር ላይ ያለች ሀገርን መልሶ ለመገንባት አስፈላጊ መሆን በመግለጽ አምባገነን ወይም ፋሽሽት ናቸው የሚለውን አባባል አስቂኝ ሲሉ ውድቅ አድርገውታል። ነገር ግን ተቺዎቹን በአስተዳደሩ የሚወስዱት አንዳንድ እርምጃዎች ህገ መንግስታዊ ያልሆኑ እና ለአሜሪካ ዲሞክራሲ ጠንቅ ናቸው ሲሉ ያስጠነቅቃሉ። በጣሊያን ያደጉት የስልሳ ስምንት አመቱ ማስኮ ኮሊ ነዋሪነታቸው በኒው ጀርሲ ሲሆን፣ አሜሪካ የትውልድ ሀገራቸው ባለፈው ክፍለ ዘመን የሄደችበትን አይነት መንገድ እየተከተለች መሆኗን ስላሳሰባቸው ተቃውሟቸው ለመግለጽ አደባባይ መውጣታቸውን ተናግረዋል። ማስኮሊ እኔ የሞሶሎኒ ጦርነት ከርቶ የሚደረገውን ትግል የተቀላቀለ ጀግና ጣሊያናዊ ያፈራይ ልጅ ነኝ ብለዋል። ቤተሰባቸው በፋሽስቶች ተሰቃይተዋል እና ተጋድለዋል ሲሉ በማስታወስ ከ80 ዓመታት በላይ እንደገና ፋሺዝም በዩናይትድ ስቴትስ አገኛለሁ ብዬ አልጠበቅኩም ነበር ሲሉ ስጋታቸውን ተናግረዋል። ማስኮሎኒ የትራምፕ አስተዳደር በሚሊዮኖች ለሚቆጠሩ አሜሪካውያን የሚሰጠውን የጤና አገልግሎት ማቋረጣቸውንና ስደተኞችን ከሀገር ለማስወጣት እየወሰዱት ያለው እርምጃ ያሳስባቸዋል። በጠቅላይ ፍርድ ቤት ላይ መተማመን አንችልም፣ መንግሥት ላይ መተማመን አንችልም ሲሉ ለቢቢሲ ተናግረዋል። በኮንግረሱ ላይ መተማመን አንችልም። አሁንም በአሜሪካ ሕዝብ ላይ የተነሱ ሁሉም የህግ አውጪ አስፈጻሚና የፍትህ አካላት አሉን። ስለዚህ እንታገላለን። በዋሽንግተን ዲሲ የቨርሞንት ሴናተር በርኒ ሳንደርስ ለሰልፈኞቹ ንግግር አድርገዋል። እዚህ የተገኘ ነው አሜሪካን ስለምንጠል አይደለም፣ እዚህ ያለ ነው አሜሪካን ስለምንወድ ነው ሲሉ በሺዎች ለሚቆጠሩ ሰዎችም ተናግረዋል። በዲሲ በተካሄደው ሰልፍ ላይ አንድ ግለሰብ የትራምፕን አሜሪካ ዳግም ታላቅ ማድረግ የሚል መፈክር ያለበት ኮፍያ ያደረገ እንደነበር ቢቢሲ ተመልክተዋል። ከተማዋን እየጎበኘ እንደሆነና ተቃውሞውን ለማየት መውጣቱን ተናግረዋል። ስሙን ለመናገር ፈቃደኛ ያልሆነው ይህ ግለሰብ ምን እየተካሄደ እንደሆነ በትክክል ባይገባኝም ሰዎቹ ግን ሰላማዊ ነበር ሲሉ